የኢትዮጵያ ብሔራዊ ምርጫ ቦርድ መጪው ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች እንደሚደረግ ገለጸ። በሀገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ምርጫ በሚቃረብበት ወቅት ሁኔታው በዝርዝርና በጥልቀት የሚታይ መሆኑንም አስታውቋል። ቦርዱ ይህንን ያስታወቀው የሰባተኛው ሀገራዊ ምርጫ ቅድመ ዝግጅት እና ተያያዥ ጉዳዮችን በተመለከተ ዛሬ ሰኞ ግንቦት 25፤ 2017 በአዲስ አበባው ስካይላይት ሆቴል ለጋዜጠኞች በሰጠው መግለጫ ነው። የቦርዱ ሰብሳቢ ሜላትወርቅ ኃይሉ፣ ምርጫን ለማድረግ በየአካባቢዎቹ አስቻይ ሁኔታ መኖር የግድ አስፈላጊ እንደሆነ በዚሁ መግለጫ ላይ አመልክተዋል። በስድስተኛው ሀገራዊ ምርጫ ቦርዱ በሁሉም አካባቢ ምርጫ አካሂዳለሁ ብሎ ነው ያቀደው። አሁንም በሁሉም አካባቢ ምርጫ እናደርጋለን ብለን ነው የምናቅደው ሲሉ ሜላትወርቅ ለጋዜጠኞች ተናግረዋል። በሰኔ 2013 ዓ ም በተካሄደው ስድስተኛው ጠቅላላ ምርጫ፣ የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ 102 በሚሆኑት ላይ ምርጫ አልተካ ካሄደም ከነዚህ መቀመጫዎች ውስጥ 38ቱን ሊይዙ የሚገባው የትግራይ ክልል ተመራጮች የነበሩ ቢሆኑም በወቅቱ በክልሉ ጦርነት እየተካሄደ ስለነበር ምርጫው ሳይካሄድ ቀርቷል በዚህም ምክንያት የትግራይ ክልል ባለፉት አራት ዓመታት በፓርላማ ውስጥ ተወካዮች የሉትም የአማራና የኦሮሚያ ክልል የተወሰኑ አካባቢዎች እንደዚሁ በጦርነትና በግጭት ውስጥ በመቆየታቸው የፓርላማ ተወካዮቻቸውን ለመምረጥ በየአካባቢያቸው ምርጫ ማድረግ አልተቻለም በቤንሻንጉል ጉሙዝ ክልል ዘጠኝ የተወካዮች ምክር ቤት ወንበሮችን ጨምሮ አዲስ መንግስት ለመመስረት የሚያስችሉ የቀሪ የክልል ምክር ቤት መቀመጫዎች ምርጫ የተካሄደው ሁለት ዓመት ዘግይቶ ነበር። ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ሲያካሄድ የየአካባቢውን ሁኔታ ባገናዘበ መልኩ ተመሳሳይ አካሄድ ሊከተል እንደሚችል የቦርዱ ሰብሳቢ በዛሬው መግለጫቸው ላይ ጥቆማ ሰጥተዋል። ቦርዱ ምርጫ ለማካሄድ መሬት ላይ ያለውን ነገር የሚመለከተው በምርጫ ክልሎች ደረጃ መሆኑን ሜላትወርቅ አስረድተዋል። የህዝብ ተወካዮች ምክር ቤት ምክር ቤቱ የሚመሰረተው ምርጫ ክልሎችን መሰረት ባደረገ ነው። ስለዚህ ከዚሁ ጋር የሚያያዝ ስለሆነ በጥቅሉ ሳይሆን አፈቃጅና አስቻይ ሁኔታዎች በፈጠሩበት ምርጫ ክልሎች ሁሉ ላይ ምርጫውን እናደርጋለን። ለዚህም ነው ዝግጅታችን ማንንም ልዩነት ሳያደርግ በሁሉ ቦታ ለማድረግ እንችላለን በሚል የተነሳው። ምርጫ ቦርድ እያከናወናቸው ካሉ የቅድመ ዝግጅት ስራዎች መካከል ከ ከሀምሳ ሺህ በላይ የሚሆኑ የምርጫ ጣቢያዎች አደረጃጀትን እንደገና መመልከት አንዱ መሆኑን ሜላትወርቅ ገልጸዋል። ቦርዱ ከታዛቢዎች በቀረበለት ሪፖርት የተወሰኑ የምርጫ ጣቢያዎች ምቹ እንዳልነበሩ መረዳቱን ጠቅሰዋል። ታዛቢዎች አልያም ሌሎች ወደ ቦታው መሄድ የሚፈልጉ ሰዎች ጣቢያዎችን ለማግኘት ይቸገሩ እንደነበርም አስታውሰዋል። የምርጫ ጣቢያዎች ምቹና ተደራሽ መሆናቸውን በተመለከተ ቦርዱ በዚህ ዓመት ግምገማዎችን እያደረገ እንደሚገኝ ሰብሳቢዋ በዛሬው መግለጫቸው አመልክተዋል። የምርጫ ጣቢያዎቹ የሚገኙባቸው ኮርዲኔቶች በመለየት መረጃውን ለታዛቢዎች እና ለባለድርሻ አካላት በማጋራት የጣቢያዎቹን የመገኛ ቦታና ርቀት ለማግኘት በሚያስችል መንገድ ዝግጅት እየተደረገ መሆኑን አስረድተዋል። እስካሁን ባለው ሂደትም በ12 ሺህ ያህል የምርጫ ጣቢያዎች ላይ ስራው መከናወኑን አክለዋል።